እዚህ ጋር ማለት ነው፣ ዘንዶ ነው የምትነቅሰኝ። ጭራው ከዚህ ይነሳል፣ በዚህ ጋር ምን ላይ ዞሮ አንገቴ ላይ ይጠመጠማል። እባብ ላይ ዘንዶ አይከብድም። ሀያ ሀምሳ መቶ ሚሊዮን ብር አለኝ ነው ጭንቅላቴ። መቶ ሚሊዮን ብር አለኝ። ድንግልናሽን በስንት ዓመት ነበር ያጣሽ? ካልነበራቸው ዛቺ ጋር ካሜራ እየቀረጽኩ ነው፣ ለቲክቶክ ቪዲዮ ነው። እና የሆነ ጥያቄ ከጠየቅሽልኝ በመጀመሪያ ነፍሴ ማርብ እያለሁኝ ድንግልናሽን ላጋባ ፈልጌ አንድ ሴት ቤት ሽማግሌ በልክ ልጅ ምን ያለው የሚሉኝ እናትና አባቶች ናቸው ያሉን ምንድነው፣ ነው ለመጀመሪያ ቀን ጂም ሰርተክ ታቶ ቤት ስትሄድ አባ ነቃሹ ልጅ አንተና አዎ እኔ ነኝ። እና መነቀስ ፈልጌ ነው፣ ግን እዚህ የሰውነት ላይ አይከብድም። ትንሽ ምንድነው የሚከብደው? አባይ ዝም ብለህ ስማኝ። በዚህ ጋ ማለት ዘንዶ ነው የምትነቅሰኝ። ጭራው ከዚህ ይነሳል፣ በዚህ ጋ ዞሮ አንገቴ ላይ ይጠመጠማል? ከዛ እዚህ ጎቤ መሰለ ደረት ላይ እንዲወርዶ ውሃ ይጠጣል። አባይ ነው የምትነቅሰኝ። ደግሞ አባይ ከኢትዮጵያ ተነስቶ ግብጽ እስከሚደርስ ትነቅሰኛለ። ግድቡን በዚህ ጋ ታረጊዋለሽ ማለት ነው ዘንዶ ከዛ ወደ ተይጣጣል ግልጽ ነው፣ ግልጽ ነው፣ ግልጽ ነው። እንደዚህ ቪዲዮዎች ሲሰሩ ወደ ሀበሻ ኮሜንት እንሄዳለን። እጅግ እኮ ለንቅሳት አይደለም ለክትባት አይሆንም። እባብ ላይ ዘንዶ አይከብድም። ለዚህ ኮሜንት ያበሻ አፍ ውስጥ አትግቡ። በኮሜንት በተለይ እንደዚህ ነጮሽ ግን ለምንድን ነው አማርኛ የሚችሉት? ለምንድን ነው አማርኛ ችለው ያልጠበቁ እኛ የግድ እንደዛ መቻል አለብን? እንግሊዘኛ መናገር አለብን። ከየት አምጥተህ እንግሊዘኛ? ከየት ይመጣል? መግባበት እኮ አልቻለ። አረ ተደናቋር ነው ጎበዝ፣ አረ ተደናቋር፣ አረ እንግሊዘኛ ያለ እንግሊዘኛ እንግሊዝ። ለምንድን ነው አማርኛ ያልቻሉት ነጮች? እነሱ ከዛ ከሚቸገሩ ምን አለበት? ያው ደግነት ላራት አይደል? አማርኛ ችሎ ቢጠብቋቸው፣ ኦንላይን አማርኛ ተምሮ ምናምን ቢጠብቋቸው እነሱ ከሚቸገሩ ምን ችግር አለ? ጥሩ ማድረግ ለራስ እኮ። ተው ተው፣ መቃብር ላይ የበቀለ ጫት አትቃሙ

ማለት ያው ው የሚያወጣህ እሱ ነው። የሚያወጣህን ታውቃለህ። መናገርና ደግሞ ሄዶ ምን ያደርጋል? መናገርና መስማት የማይችል ሰው ዘፖሊስ ተዋቸው እንጂ ምን ሆነ ነው አረ የሰው ልክ አለማወቅ ጭራሽ ባለቤቴ ከዚህ በላይ መዳፈር የለም ልካቸውን ነው ማሳየቸው ይኸውልሽ ስሚ ባልሽ ከባሌ ላይ እጁን ያነሳው እጁን ያነሳውማ የኔ ባል ወንድ ወንድ ስለሆነ እና ባሌ ላይ ነው ጀግንነቱን የሚያሳየው እንኳን ሊነካው ዝምቡን እሺ አይሉም እሺ ውጤ ደግሞ ሰው ሆኖ ነው አትዩብኝ እና እንደ ሰው ባይቆጠር ነው ባልሽ ባሌ ላይ እጁን የሚያነሳው ምነው ባሌ እንቁላል ነው አልሽ ወንዶች ናቸው ልካቸው ይተያዩ ያንቺ ባል ነው ወንድ አልጋ ላይ እኮ አየነው ስለ እኔ ባል ነው እንደውም አታወሪ፣ ያን ይችላል አላረም ገና፣ አልጋ ላይ አሪፍ ነው ጥሩ ነው ያላችሁ። ግን እኮ አንድ እኩል ናችሁ። ይሄ ምንም የሚያጣላችሁ አይደለም። አንድ እኩል ናችሁ። ስለዚህ በቃ ተውት፣ ተውት ምንም የዘንድሮ ወላጆች በጣም ስስ ሆነዋል። ልጆቻቸው ቀላል ጥፋት አይደለም የሷይን ቢያጠፉ መቆጣትን እንደኋላ ቀርነት ነው የሚያዩት። ለዛም ነው የቅል ማህበርን ያቋቋም ነው ቅምጥል ልጆችን እንቀጣለን እንገርፋለን ነው ሲታ አሰራራችን ላይ ብዙ ሰዎች ጥያቄ ቢኖራቸውም እኛ ልጆቹ ሳይፈሩ ሳይተቡ ስርዓት ባለው መንገድ መስመር እንዲይዙ ነው የምናደርገው። አንግማታም እናትህ ስነግር ሰማልከ አይደለም ልብላህ መሰለኝ ልብላህ እኛ አሰራራችን እንዴት ነው? በቅድሚያ መጀመሪያ ልጁ ከሰባት ዓመት በታች መሆን አለበት። ከሰባት ዓመት በላይ ከሆነ ኦሬዲ ልጁ ስድ ሆኗል። በቃ ከኛ ቁጥር ልጁ ይወጣል። ሌላው ደግሞ ልጁን ረጋ ብለን ስንመክረው ስናናገረው፣ አላ አደለም ወላጅ አጠገባችን ባይኖር ጥሩ ነው አሰራራችሁ እንግዲህ ህጻናት ስነ ልቦና ላይ ትልቅ ችግር እያደረሰ ነው የሚባለው፣ ሪያል ድርጅታችሁን ለማዘጋት ፊርማ እየተሰባሰበ እንደሆነ ሰምተናል። እናንተ ስለዚህ ጉዳይ ምን ትላላችሁ? ይሄ የፈጠራ ስራችንን ለማንቋሸሽ የተነዛ ዲስኩር ነው። ማንንም መጠየቅ ትችላለ። አንድም ህጻን ልጅ ከልክ በላይ ተቆጥተን አናውቅም። ልጆች በዱላ አይገሩም። ቁጭ ብሎ የመነጋገር ልምዳችንን በማዳበር ትውልድን እንገንባ። በስልክ ቁጥራችን 09 በመደወል የቅል እ ማህበር አባል እንሆን። ቅምጥል ልጆችን እንገርፋለን እንቀጣለን። ቅምጥል ልጆችን እንገርፋለን እንቀጣለን። ደስ የሚል ተቋም ነው። ስለዚህ ደውሉ ስልክ ብላችሁ ደውሉላችሁ ማለት ነው። ልጆቻችሁ ከሰባት አመት በታች ከሆኑ በጣም የሚያስቸግሯችሁ ካሉ ልጆቻችሁን ደህና አድርጎ የሚቀጡላችሁ አሪፍ ተቋም ተመስርቶላችኋል። ስሙኝማ ሸጋሪቶችዬ ወንዶች ሲታዋወቋችሁ ማለት ነው፣ ቀድሞው አረብ ሀገር ከስንት አመት ሞላሽ ይላሉ። ለምንድን ነው የሚጠይቁት? አልገባኝ ምን ሆነሽ ነው? ይሄ ግልጽ እኮ ነው። ለምን እንደሚጠይቁሽ አሁን ጠፍቶሽ ነው? ነገሩ የቢዝነስ ስራ ስለሆነ ምን ያህል ካፒታል አለ፣ ምን ያህል ወጪ ያስወጣኛል፣ ወይ ደግሞ አተርፋለሁ የሚለውን ገቢና ውጪውን ለመስራት ይግድ ስንት አመት እንደቆየሽ ማወቅ አለብን። ቴክኖሎጂእንጀራ በጀማል ረላሽ የምር የአበደ ሲስተም

እንግዲህ እየወሰዳችሁ አልገባኝም። እኔ ሰሞን ሰሞን ጊዜ አጣሁ ምትለኝ ለእኔ ሚሆን ልብ ወረ ካልተመኘ ካልተመኘ ሌላ እንዴት ነው ምን አለ ቲቪው ላይ ቦንክ ብዬ ተመኘ አይ፣ ለዛ አይደለም ቢያንስ ቲቪ ላይ ቢሆን ድምፅህን በዚህ ሪሞት መቀነስም ማጥፋት የምችል ነበር ብዬ ብሮ። ምንም ማረገች። ሌላ ሰው ይሮስት እናት ስትሮስት በጣም ከባድ። እናት እኮ እናቶች አይሮስቱ፣ ነው እናት ሮሰተች ማለት ነው። እንጃምን እንደሚባል አላውቅም። በቃ አች ደርሰናል ነው ምልሽ

ተይው የወሰደውን የሚቆጨኝ ፋይሉ ነው። ዋት በተናው ውስጥ በተናው ውስጥ ምን ፋይል አለ? ቆይ ስልክ ቁጥር? አዎ ለካ ስልክ ቁጥሩ ፋይል ነው። የመንገድ ላይ ጥያቄ ስንት ብር አለ? ቆይ አንተ ሰውዬ፣ እኔ ኧረ ተው፣ ጠላት ታብዛብኛለህ። እኔ አልናገርም። ኧረ እንደው ንገረን እስኪ በእናትህ። እሺ ያው ንገረን ካልክ በሚሊዮኖች አሉኝ። በሚሊዮኖች አዎ፣ የምር አዎ፣ አለኝ ግን አውጥቼ መጠቀም አልቻልኩም። የትኛውን ባንክ ቤድ ሊሰጡኝ አልቻሉም። ቆይ የትኛው ባንክ ውስጥ ነው ያለው? ግን ብር ብር ያለው አእምሮ ውስጥ ነው። እሱማ ገና አእምሮ ውስጥ። አእምሮ በሽተኛ ነው አንተ። ናት ምንድን ነው? አእምሮ በሽተኛ ማመን ነው ዋናው። አለኝ ብለህ ሀያ ሀምሳ መቶ ሚሊዮን ብር አለኝ። አይመልሽም just believe it just believe that መቶ ሚሊዮን ብር ብር አለኝ ስ እንደዚህ ራስን ታሳምናለህ። አለኝ ብለህ እንዴት እስካሁን ሲንግል ሆንክ? ሚ ሰላም ነው? ሚ ሰላም ነው? በጣም ምዳ ለዛ ጋ እያየሽ በጣም ቆንጆዬ ነው። ለከፋ መሆኑ ነው። እኔ ሰው እየጠበቅኩ ነው። እንደዛ እንኳ አይደለም። ካላስቸገርኩሽ ስልክ ወይ ኢንስታግራም ነገር ትሰጪኛለሽ? አረ ሄድልኝ ከዚህ በእናትህ፣ ሰው እየጠበቅኩ ነው። እንዲህ ና እንጂ ና እንጂ፣ ምን ሆነህ ነው ሂድ ብለሽ ጠበቅ አርገ ጠይቀኝ እንጂ ምንድን ነው? ሀበሻም አይደለም እንዴ አንተ። እድሜ ልክ ሲንግል በቃ ሲንግል ሆነህ በቃ ሲንግል እንደሆንክ እንደኖርክ ትሞታላችሁ። ድንግል ያላቸው ሴቶች ብዛት በአዲስ አበባ ስንት ተገኘ የሚለውን እስከ መጨረሻው ተመልከቱት። ሰላም እህቶች። እዛጋ የቲክቶክ ቪዲዮ እየቀረጽኩ ነው እና ትክክለኛ እሺ፣ አንቺ መልሽልኝ በመጀመሪያ ነፍሲ ማረው እያለኝ ድንግልናሽን በስንት ዓመት ነበር ያጣሽው? ወይ ካል ደብራት እዛች ጋር ካሜራ እየቀረጽኩ ነው፣ ለቲክቶክ ቪዲዮ ነው እና የሆነ ጥያቄ አንድ እሺ ድንግልናሽን ያጣሽው በስንት ዓመት ነው እ ሰላም ጓደኞቼ እዛ ጋር እየቀረጽኩ ነው እና ማለት ነው ሁሉም ሆኖ የሆነ ምልክት እዚህ ጋር ብትኖር ያላቸውና ያሌላቸውን ለመለየት ፊት ላይ የሆነ ምልክት እዚህ ጋር ወይ በጥቁር ነገር እንዲህ የምትወጣ ቢሆን ያሌላቸው ላይ እንዲህ የምትወጣ ወይ ደግሞ ያላቸው ላይ እንደዛ ቢሆን ነው እንጂ ማንም ሰው ቢጠየቅ ሁሉም አለ አለ ይላል። ሰላም፣ ቦፓን የቤት ኪራይ አስቤዛ፣ የመብራት፣ የውሃና የጠበቃ መከፍለው እኔ ነኝ። ሰላም ናኒ ነኝ። ሰላም ሆፓኒ የራሴ ግል ስራ ቢኖረኝም ሚስቴ ግን አደባባሪ ስትፈልግ ከእሷ ጋር እወጣለሁ። ሰላም ናኒ ነኝ። ሰላም ሆፓኒ ፎቶግራፈር ነኝ። ሰላም ሆፓ ነኝ። ምንም ያክል እንኳን የእንስሳ ፍቅር ባይኖርብኝም ለሚስቴ ስል ግን እወዳችኋለሁ። ሰላም ሆፓ ነኝ። የሚስቴ ግል ሹፌር ና ነዳጅ ሞላው። ምን ነው የእሷ ታዲያ? የእሷ ስራ ምንድን ነው? ምንድን የእሷ የእሷ ድርሻ? በቃ በቃ። ሰላም ድርሷን ብቻ ነገሩ። ዛሬ የሚጠይቃችሁ ጥያቄ ለወንዶችም ለሴቶችም ማለት ነው፣ ኮሜንት ላይ መልሳችሁ እንጠብቃለሁ። ሴት ልጅ ማለት ነው የምትወደውን ብታገባ ይሻላል ወይስ የሚወዳት ነው? ኮሜንት ላይ መልሳቸው የቱ ይሻላል? ሴት ልጅ የምትወደውን ብታገባ ይሻላል ወይስ የሚወዳት? ለምን አሁን አብዛኛው ሴቶች አሁን የምር እውነቱን ለማውራት ከተጠየቁ አሁን ሁሉም ሴቶች ለምን የምትወደውን ታግባ ምናም ይላሉ። የምትወደውን ታግባ ያፈቀረችውን ምናም ታግባ ይላል። ያ ሰው ደግሞ በምላሹ እሷን ያፈቅራታል ወይስ አያፈቅራት የሚለው ሌላ ጥያቄ ነው። ግን እንደ እውነታው ከሆነ ሁሉም ሰው የሚስማማበት ሴት ልጅ የሚወዳትን ብታገባ ነው። ለምን የሚወዳት ሰው አይጎዳትም፣ ይንከባከባታል ህይወቷን ብሎ ደስተኛ እንድትኖር ምናምን ያደርግላታል። የድሮ ትዳር ለሊት 11 ሰዓት 11 ሰዓት ይነሳሉ። የድሮ ትዳር

ጨበሽ ያጫወታታል በቃ ማማ ይተኝሽ ይበርድሻ ተኝሽ የኔውድ እኔ ቁርስ ምናምን ሰለች ጠራሻሉ። እሺ የእኔ ቆንጆ፣ ስለዚህ አጭ ለሽ እሺ? የእኔ እናት፣ ከባድ ነው። አሁን እኛ ያለንበት ዘመን በጣም ከባድ ነው። ምን አለበት በዛ ዘመን ተወልደ እንዲሆን ይሻላል ነበር። ልጅቷ ፍቅረኛ አላት፣ የሶስት ዓመት ፍቅረኛ። ከዛም አልፎ በሃይማኖታቸው ቃል ተገባብተዋል፣ ላልቶሽ አልተወክም ተባብለው ማለት ነው ነገር ግን የሆነ ጊዜ የሆነ ነገር ተፈጠረ። በጣም የሚቀርባት ከፍቅረኛዋ ይልቅ በጣም የሚቀርባት ሰው ነበረ እና ቀስ በቀስ ቀስ በቀስ ወደ ፍቅር ውስጥ ገባች። ማለትም ከሌላኛው ሰው ማለት ነው፣ አፈቀረችው። ከፍቅረኛዋ ይልቅ ያኛውን በጣም መውደድ ጀመረች ማለቴ ማፍቀር፣ ወደ ፍቅር ቀየረችው ድንገት ሳታስበው ማለት ነው ኦኬ። እና በጣም አፈቀረችው እቺ ልጅ ቃል አለባት። ከዛኛው ጋር ቃል ተገባብታለች። ጋይስ፣ ጥያቄ ነው። ፍቅር ይበልጣል ወይስ ቃል? ያንን እንዳትተው ቃል ገብታለታለች፣ ይሄኛውን እንዳትተው ደግሞ በጣም አፍቅረዋለች። ቃል ይበልጣል ወይስ ፍቅር? ሀሳባችሁን አስቀምጡ። የከባድ ምር። ስለዚህ እኮ ነው ፍቅር የሚያድገው። አንድ ሰው በጣም ፍቅር ውስጥ የሚገባው ከመላምድ ተላምዶ ነው ፍቅር ውስጥ የሚገባው። ያ ማለት ከዛኛው ጋር በሃይማኖታቸው ቃል ተገባብታለች፣ ከዚኛው ጋር ደግሞ አብዛኛውን ጊዜ ሞር ታይማቸውን አብሮ ያሳልፋሉ ማለት ነው። ያ ማለት ደግሞ የምታውቀው የዚኛውን ጸባይ ነው፣ ጨዋታውን ከዚኛ ጋ ፈታ ብላ ንጹሕ ሆና ራሷን ሳቲዝ ነፃ ሆና እንደፈለጋት እየተጫወተች ምን እያለች ምናምን ከዚኛው ጋር ከዚኛው ፍቅር ያዛት፣ ከዛኛው ጋር ደግሞ ቃል አለባት። ሴትና ፍራቻዋ ቃል እገባለሁ አጣ ነጣ ገረጣ አብዶ ዛፍ ላይ ወጣ ብዬ ቃል እገባለሁ። አብዶ መጣቱ ዛፍ ላይ ወጣ ሆማ እኮ እሱ ጋር ዛፍ ለዛፍ ይዞራል። አቤት እናንተ የተመታችሁ፣ ላገባ ፈልጌ አንድ ሴት ቤት ሽማግሌ ብልክ ልጁ ምን ያለው የሚሉኝ እናትና አባቶች ናቸው። ያሉን ምንድነው እናውን ሸመጥጡ ነው። መጀመሪያ ጥያቄያቸው ልጁ ምን አለው አይደል? ይህ ምን ነው የሚያመለክተው? ፍቅርም ብቻ አይ፣ ፍቅር ካለው በቂ ነው ለምን አይሉም? እንደ ቤተሰብ ነው ያጠፋ ነው እንደ ሀገር ምን ነው የምትሉት? ልታስፈምሱ ይለ እንደገና ደሞ፣ አሁን ደሞ፣ ወይም ደሞ ሪከርዳር እውነት እንደተረገጠች ምድር ላይ ሽምግልና እንኳን ስንልቅ ልጁ ምን አለው አይደል እንደምንባለው

እሺ ሴቶች የምሬ ነው። በጣም ብዙ ሴቶች ግትር እንደሆኑና እውነትን ማይቀበሉ እውነትን መቀበል ሽንፈት የሚመስላቸው ሴቶችን ነበር ብዙ ማውቀው። ግን በጣም ጨዋ ሴቶች አላችሁ። አንድ ቁጥር ይጻፋችሁ ያላችሁና በጣም ነው የምንወዳችሁ እናንተ እናንተ ላይፍ ቀላል ነው ምታረጉልን ለኛ፣ እንደናንተ አይነት ሴቶች። ቅድም ያልኳቸው አይነት ሴቶች ግን ላይፍን እግዚአብሔርን አታብዱም። ልታብዱም አይገባም። እንድታብዱም አንፈልግም፣ አንፈልግም። እናንተ ለፍቅር እንደምትሞቱ ሁሉ አውቃለሁ። ለፍቅር ራሷን ያጠፋች ሴት አውቃለሁ ነው ያልኩት። እኔ አታብዱም፣ አዎ አታብዱም፣ አትበዱ። እንድታብዱም አልፈልግም። ግን አይ እኛ ፍቅርም ብቻ ነው ምናምን ጭዌ አትጫወቱ ሽምግልና ስንልክ ሁሉ ልጁ ምን አለው ንብረት ቁስ ላይ እየተባልን የምናገባው አንካካድ መሬት ላይ ያለ ሀቅ ነው ያወራውት ችግሩ ምንድን ነው? አንዳንድ እውነታዎች ሚዲያ ላይ መውጣት የለባቸውም ችግሩ ምንድን ነው? አንዳንድ እውነታዎችን ታዋቂ ሰዎች እንዲያወሯቸው አይፈለግም እኛ ካላወራን ታዲያ ማንም አያውቀው። ሰውዬ አንድ ልስትሮ ቢያወራና እዛው ተወርቶ ነው የሚቀረው። አንዳንድ እውነት ወደፊት መምጣትና ፌዱቲ ምችያ ኔራ። ስለዚህ እንደዚህ እንደ ማህበረሰብ መቅረት ያለበት ነገር ልጁ ምን አለው ዋት እሷን ካፈቀርኩና ለሷ ፍቅር ካለኝ አይበቃም እንዴ? ቆይ ወደ እንትኑ ማየት ቀረ፣ ወደ ታዳሚ እንኳን ውስጥ የተቀመጡ ታዳሚዎች ማየት ቀረ፣ ወይስ ምንድን ነው? ወደ ጎን እንደዚህ ወደዚህ ዙር እንዴት እንይሽ? ትራፊክ ሲይዝ መንጃ ፈቃድ ያንተ የለም እንዴ? የኔ እኮ ነው። ያንተ መንጃ ፈቃድ የለም እንዴ? ማንን ነው የሰጣህ? የኔ እኮ ነው። ቅድም እዛ ጋር አልነበርኩም። እሺ ይሁን ግን ቀበቶ ግን እንዴት ነው? አላሰራችሁም? ቀበቶ እሺ፣ የቀበቶ አላሰራችሁም ነበር። ይገርማል እውነት ግን፣ መንጃ ፈቃድህ ቀኑም አልፎበታል፣ ሁሉም ቀኑ አልፎበታል። እንግዲህ የመኪናህን ዶክመንት አምጣ። ትታሰራለህ መኪና